ድርጊቶች ናቸው። አንተን ልዩ የሚያደርጉ አንቺን ልዩ የሚያደርጉሽ። ለዚህ ነው ምን አሉ መሰላችሁ። አሁን ለምሳሌ ብጠይቃችሁ ድሀ ማለት ማን ነው? ድሀ ማለት ማን ነው? ድሀ ማለት ነቢም ስለ ላ ለም ሰሃቦችን ጠይቀው ሰሃቦችንም ጠይቀዋል። ነቢ ስለ ላ ሰለም ድሀ ማለት አሉ። ሰሃቦች ሲመልሱ ገንዘብና ምንም ነገር እቃ የሌለው ምንም ሀብት የሌለው ነው አሉ። ነቢዩም ሰለላሁ ዓለይሂ ወሰለም መልስ መለሱላቸው። ድሃ ማለት አሉ እንደዚህ እናንተ እንደምትሉት ሀብትና ገንዘብ እቃ የሌለው ሳይሆን የውም አልቅያማ ሲመጣ እሱ ይዞ የመጣው ድርጊቶቹ ኢባዳዎቹ እንደ ተራራ የተቆለሉ ሰላት ይሁን፣ ዘካ ይሁን፣ ምን ይሁን፣ ምን ይሁን፣ ምን ይሁን ግዴታውን ተወጥቷል። ነገር ግን ስነ ምግባሩ ብልሹ የሆነ አንዱ የተወሰኑ ሰዎችን ይሳደባል፣ ሌሎቹን ይመታቸዋል፣ ሌሎቹን ሀቃቸውን ይወስድባቸዋል፣ ሌሎቹ ምን ያደርጋል፣ ምን ስነ ምግባር ዚሮ ማለት ነው። ለዚህ ሲባል ድሃ ማለት ገንዘብ የሌለው አይደለም፣ ድሃ የሌለው ስነመግባር ስነ ምግባር የሌለው ነው። በቢሊዮኖች የሚቆጠሩ በሚሊዮኖች የሚቆጠሩ ሀብት ኖሮት ስነ ምግባሩ የተበላሸ ከሆነ ማን እዚህ ግባ ይለዋል? እንኳን አላህ ይቅርና ሱብሓነሁ ጀለጀላሉ ሰዎችም አይፈልጉትም። ለዚህ ነው ድሃ ማለት ገንዘብ የሌለው ሰው ሳይሆን ድሃ ማለት ገንዘብ እንጂ ምንም የሌለው ነው። ምርጥ አባባል። ድሃ ማለት ገንዘብ የሌለው ሳይሆን ድሃ ማለት ገንዘብ እንጂ ምንም የሌለው ነው። እችን አባባል ብትጽፏት ደስ ይለኛል በሕይወታችን ውስጥ እንጠቀምባታለን። ድሀ ማለት ገንዘብ የሌለው ሳይሆን ድሀ ማለት ገንዘብ እንጂ ገንዘብ አለው። ሌላ ነገር ግን የለው፣ የረባ ጓደኛ የለው። ምክንያቱም ስነ ምግባሩ ብልሹ ነው። ለምሳሌ ነጋዴ ነው እንበል ሰዎችን ያጭበረብራል፣ ያውቁታል። ጓደኞቹ የሱ ቢጤ ካልሆነ ጓደኛ እውነተኛ ጓደኛ የለውም። ከገሬ ጋር እኔ እሱ የሰው ቅን ሐቅ ይበላል አልፈልገውም ይላል። ገዢዎችም አይፈልጉትም፣ ይፈሩታል፣ ይጠሉታል። ልብ በል አንተ፣ እንደዛ አይነት ባህሪ ያለ ሰው ሰዎች የሚፈሩህ እንዳይመስልህ፣ ሰዎች እየናቁ ነው። ይህንን ተውት። ከአንተ ጋር ሲወጡ እኮ ያንተን ገመና እርቃንን ነው የሚያስቀሩ፣ ይነግራሉ፣ ለዚህም ለዚያ አለ። ገሬ እንደዛ ነው ባህሪው። አንተ ሀብት እንዳለ አትመልከት፣ ገንዘብ እንዳለ፣ ስልጣን እንዳለ። ስልጣንህም ገንዘብህም አይጠቅምህም አላህ ፊት ስብሓነሁ ወተዓላ። ስለዚህ ገንዘብ የሌለው ማለት ገንዘብ እንጂ ሌላ ምንም ነገር የሌለው ሰው ድሃው ማለት እሱ ነው። ድሃ ማለት ገንዘብ የሌለው ሳይሆን ድሃ ማለት ገንዘብ ብቻ ያለው ሌላ ነገር የሌለው

ልባችንና ድርጊታችን ውስጥ ያለውን ድርጊት ነው እንጂ አቋምህ ያማረ ቢሆን፣ ገንዘብህ የበዛ ቢሆን፣ ሀብት የበዛ ቢሆን፣ ስልጣንህ ትልቅ ቢሆን ፋይዳ ቢስነ አላህ ውስጥ አላህ ዘንድ ተመልከቱ የውም ልቅያማ ድሃ ሙስሊሞች ከሀብታሞቹ በፊት በአምስት መቶ ዓመት ነው ጀነት የሚገቡት። ድሃ መሆናቸው ወደኋላ አስቀራቸው። ጠይብ አንተ ሀብታም መሆንህ

ወፊ ማልሂ ስለ ሀብትህ ምን አይነ ክተሰበ ኬታ መጣው ወፊማአንፈቀ ምን ላይ ያዋልከው ተብለህ ትጠየቃለህ። ያገኘበት መንገድ ሐላል ነው ወይስ ሐላል አይደለም? እሺ ሐላል ነው፣ ራይት ትክክል አግኝተሃል። ከዛስ ምን ላይ ነው ያዋልከው? ይሄም ጥያቄ ነው እንዴ በጣም ከባዱ ጥያቄ። ለምሳሌ እንበል ነጋዴ ነህ፣ ሐላል ነው የምትነግደው። ለምሳሌ ጨርቃጨርቅ ነጋዴ ነህ ርዝቅ ሐላል ነው እንዳለ፣ ከሐላል ነው ያገኘው፣ ከሐላል ነው የሰበሰብከው። ነገር ግን ምን ላይ ነው የዋልከው? ኸይር ናይ የዋለው ወይስ ሐራም ናይ ነው የዋለው? ጥያቄ ነው፣ መልስ ትጠየቃለህ። ለመልሱ ደግሞ ለጥያቄው ደግሞ መልስ ታዘጋጃለህ። መልሱ ደግሞ ትክክል መሆን አለበት። ፈአዒዱ ሊሱዓሊ ጀዋበን ወሊል ጀዋቢ ሰዋበን፣ ለጥያቄው መልስ አዘጋጁ

ደግ የምንሰራበት ይሁን። ስነ ምግባራችንን ደግ ስነ ምግባር ይሁን፣ ምርጥ ስነ ምግባር ይሁን። ነቢዩ ሰለላሁ ዓለይሂ ወሰለም የውመ ልቅያማ ከኔ ቅርበት የሚኖራቸው አሐሲኑኩም አኽላቅን ያሉ ስነ ምግባራቸው ያማረው ነው ከኔ ቅርብ የሚሆኑት ያሉት በጀነት ዳርቻ፣ በጀነት መካከለኛው በጀነት የላይኛው ክፍል ብሎ ነቢ ለም ሲኖ አክላቃ ነው። አሁንም እዚጋ የሚመጣው አያችሁ ስነ ምግባር ማማር፣ ደሃ ሆነ ስነ ምግባር ካማረ ከሚሊዮነሩ ከቢሊዮነሩ እየተሻልክለ። ለምን? እዚህ ጋ ያለው ኢማን ከሱ ከተቆለለ ሀብት ይበልጣል፣ የትና የት ፈጽሞ አይገናኙምና ስለዚህ አንተ ሀብት ኖሮ ስነ ምግባር ያላማረ ከሆነ ሰዎች ከአንተ አሳፋሪ ስነ ምግባር የተገነዘቡና ያጤኑ ያዩ ከሆነ ቅሬታ ሊያሰሙ ይችላሉ። ቀጥታ ላያሰሙ ይችላሉ። ምናልባት ሞትህንም የሚመኙ ሊሆን ይችላል። አትረባማ፣ አጠቅምም፣ ጥቃሚ አይደለም። ስለዚህ ውስጣችን ማማር አለበት። ይሄ ሚዛን ደግሞ ተፈጥሯዊ ሚዛን ነው። ተፈጥሯዊ ሚዛን ነው ምክንያታዊም ነው። ዝም ብሎ አልባሌ የመጣ አይደለም። አው ሀዲቱን ተመልክተናል። አላህ የሚጠበቀውም ከኛ ይህንን ነው። ስለዚህ ወንድሞቼ፣ እጅግ አደገኛ የሆነው ድሃ እንዳንሆን እጅግ አደገኛው መጥፎ ድሃ ሀብት እንጂ ምንም የሌለው ነው። ስንቱ ደሃ ነው ለኡማው ጠቃሚ የሆነ ከማን ጀምሮ? ከነቢዩ ሰለላሁ ዐለይሂ ወሰለም ደሃ ነበሩ፣ ደሃ ነበሩ። ነቢዩ ሰለላሁ ዐለይሂ ወሰለም ሀብታም አይደሉም። ሰሃቦች እንደዛው ብዙዎቹ ድሆች ናቸው። ነገር ግን ይህን ዲን እንዴት ይዘው እንዳመጡልን እንዴት፣ የት እንደደረሰ ተመልከቱ። ተንከባክበው ሰርተውበት ተግብረውት የት እንደደረሰ ስለዚህ ወንድሞቼ ልክ የስራ ልምዳችንን እንደምናዳብር ሁሉ ትምህርታችንን እንደምናሻሽል እንደምናዳብር ሁሉ ተሰጥኦን እንደምናዳብር ሁሉ ስነ ምግባርንም ማዳበር መማር አለብን። አዎ ለአንተ እኮ መልካም ስምህ

አላህ በረካ አድርገው ሀብቱንም ገንዘቡንም ልጆቹንም ቤተሰቡንም ጤናውንም እያሉ ዱዓ ያደረጉልሃል። ካልሆነ ደግሞ እንደዛ አይነት ሰው ካልሆንክ በተቃራኒው ዱዓ ያደረጉብሃል፣ ሞትን ይመኛሉ። አላህ ስብሓነሁ ወተዓላ ይጠብቀን። ስለዚህ ወንድሞቼ ዲነል ኢስላም በዚህ አይነት ድንቅ ድንቅ ነገሮች ላይ ያነሳሳናል። ለዚህም ነው ሀብታም ዋጅብ ግዴታ በሆነ መልኩ ስምንት አርጎ ከፋፈሏችሁ። አላህ ስብሓነው ተዓላ ከነዚህ ስምንቶች ሀብት ማከፋፈል አለብ ካለ፣ ሀብት ገንዘብ ነጋዴም ከሆንክ ሸቀጥን ሂሳብ አድርገህ ዘካታ ውጣለ። እንስሳት ካለም ከነሱ ዘካታ ውጣለ። ጥሬ ገንዘብ ከሆንም ዘካታ ውጣለ። ወርቅና ብር እንደዛው ለድሆች ይሰጣል። ሐቁ የእነሱ ነው፣ ያንተ አይደለም። ሲጀመር እኮ ሀብቱ እኮ ያንተ አይደለም። አንተ ዘንድ ያለ አማና ነው። ይህን አማና በስርዓቱ መወጣት አለብ። ለምሳሌ እንበል ወሊላሂል መሰሉል አዕላ፣ አንተ ስራ አለ፣ ስራ ላይ አካውንታንት አለ፣ ካሸር አለ፣ አካውንታንት አለ። ኦኬ፣ ይሄ አካውንታንት ገንዘቡን በምን ላይ ነው ገቢ ያደረገው? ከምን ላይ ነው ገቢ ያደረገውን ታውቀዋለህ ወጪ የሆነውም ታውቃለህ። ሂሳብ ታረገዋለህ ታረገዋለህ። አላህም እንደዛ ነው የሚተሳሰብህ። አላህም እንደዛ ነው የሚተሳሰብህ። ተጠንቀቅ። ስለዚህ እንበርታ፣ በዚህ ነገር ላይ ትኩረት እንስጥ። ድሀ እንዳትሆን፣ ሀብት እያለህ ድሃ እንዳትሆን። ቅድም እንዳለው እጅግ በጣም አደገኛው ድሀ ገንዘብ ብቻ ያለው ሌላ ነገር የሌለው ነው። አላህ እንደዛ አድርገን አላህ በመልካም ኢስላማዊ ሥነምግባሮች የታነጽን ለሙእሚኑ፣ ሁሌም ከቤተሰባችን ጀምረን ባለፈው እንዳወራነው ነው። ደጎችን እንሆን ለኡማው ጠቃሚ እንሆን። በሀብታችን፣ በስልጣናችን፣ በባህሪያችን፣ በችሎታችን፣ በሁለ ነገራችን፣ ሀታ ሌላው ይቅርና ክፉን ባለመስራት የሙእሚኑ ምርጥ የሆነ አባልን እንሆን። አላህ እንደዛ አድርገን አላህ ይወፈቀን።